ችግር የለም። አንዳንዴ አንዳንዴ ግን ማለት ነው ግዴታ እኳ አይደለም መፖሰት የማይሆን የማይሆን ፖስት የምትፖስቱት ምንድን ነው? አንዳንዴ ማለት ነው የማይሆን ቪዲዮችን ፖስት የሚያደርጉ ሰዎች አንዳንዴ ግን ማለት ነው ግዴታ አይደለም መፖሰት ፖስት ነው ማለት እከት ቶለበል ፖስታውሽ ችግር የለም። አንዳንዴ አንዳንዴ ግን ማለት ነው ግዴታ እኮ አይደለም መፖሰት የማየ ማየን ፖስት የምትፖስቱት ምንድን ነው? አረለ እንዴ አንዳንዴ እከት ቶለበል ፖስታውሽ ችግር የለም። አንዳንዴ ግን ማለት ነው ግዴታ እኮ አይደለም መፖሰት የምትፖስቱት ምንድን ነው? አዎ አንዳንዴ ማለት ሆን ቪዲዮችን ፖስት የሚያደርጉ ሰዎች አሉ። ያለሱ ለማንኛውም እንትን እከት ቶለበል አንዳንዴ ግን ማለት ነው። እኔም ምላቸው እዚህ ቪዲዮ ነው ማለት ነው። እናንተ እስከ ዛሬ ምን ስትፖስቱ የነበራችሁ ምንድነው? ስትፖስቱ የነበራችሁ የራሳቸው ነው ይዛችሁ ነው የመጣችሁ? ልኝ ማለት ነው አንዳንድ ሰዎች አያሉ አለች ሮታየ እንግዲህ የማይሆን ነገሮች የምትፖስቱ እንዳትፖስቱ ብሎ ተነስተው ደግሞ ፖስቶ አሉ። እኛ እንፖስታለን። እናንተ ለማን ለማን እንደዋላችሁ እናውቃለን። ግንድም ደግሞ ማለት ነው እናንተ የምታመጡ ነገሮች ነው እኛን የምንፖስታቸው። እናንተ ጸረ ቤተሰቦች ፖስት ብልህ አላደለ እንፖስታለን። ማየው ማን ሰዎች እንዳላችሁ እናንተ ማየው ቪዲዮ እዛችሁ እንዳመጡብን እንዳትፖስቱብን፣ እሺ እኛም እንዳንፖስተው ማለት ነው። ይሄ ቪዲዮ ደግሞ መቼ እንደተቀረጸ ተቀላችሁ፣ ባለፈው ህርቅ የተፈጠረ ቤት ውስጥ ሁላችሁ ማለት ነው የተሰበሰቡ ጋሼ ያለበት ቀን ነበረ። ሮታዬ እንግዲህ ዛሬ ስለሰርጉ ነገር ተናግራለች። እስከዛሬ ድረስ ምን ይላል በሰፊ ማለት ነው።